መስገን ሁሉ ቆንጅዬ ነው። ሰላም ቤተሰቦች፣ ፊስናችሁ እንዴት ነው? ከኔ ጋር ይመስገን ሁሉ ቆንጅዬ ነው። ዛሬ የመጣሁት ላስቸግራችሁ ነው። ይህንን ቪዲዮ ሼር እያደረጋችሁ ለድህነት ፍቅሬ አድርሶ ባካችሁ። ካለፈው ላይፋችን እስኪ ላካፍላችሁ። ያኔ በክፉ ቀን በፍቅሯ ተይዤ ፍቅሬን ስገልጽላት እጆቿንም ይዤ ከመንገዷ ቆሜ ሲያሻኝ ተንበርክኬ ሲያሻኝ ተቀምጬ ከአጥር ተንጠልጥዬ የአበባ ቁርጬ እሷን የሚያስደስት ቃላትም መርጬ ፍቅሬን ስገልጽላት ጧትም ሳልልማታ ማታ ወይ ሻትል እምቢ ትታይ ትሄዳለች ጥርሷን አሳይታ ሲያሻት ተንከትክታ ሲያሻት በፈገግታ። ያው ግን አይደርስ የለም፣ ደረሰና ቀኑ የምንለይበት የመጨረሻ ቀን እንዳ አካል ሆነ ግን ልትሰነባበታት ግን የሚገርማችሁ አንድ የባጃጅ ሹፌር ወደ ቤቷ መጣት ከጭኑ አስቀምጦ ፍሬን አስጨብጧት፣ ልክ እኔን እንዳዩ ጉንጯን ሳማረጋት እሷን ፈገግ አለች። ከባጃጅ ወርዳ ሰላምም ሳትለኝ ወደ ቤቷ አመራች። ከፊቷ ቀድሜ እጆቿን ያስኩና እሺ በይም ብዬ ብዬ ለመንኳት በጠና። ልቀቀኝ አለችኝ አለቅሽም ሰላት። ያኔ ጋበዘችኝ የስድብን አይነት፣ አይ ስድቡ ብዛቱ ስፔሻል ለው። በእውነት እስኪ ላካፍላችሁ፣ ከአንተ ጋር መታየት በጣም ይቀፈኛል፣ ታዋርድኛለህ፣ ዞር በላ አንተ ቦርኮ፣ ከአንተ ከድሃው ጋር ከቁማ ጫሙ ጋር ማን ይኖራ ላኮ ብላ ሰደበችኝ። መቼም ላጠገነው ቅስሜን ሰበረችኝ። ግን የሚገርማችሁ ያኔ በኛ ሰፈር አንድ ባጃጅ አለው ይባል ነበር መንሱር ወይም ኮንቴነር ላይ ሶስት ዳግን ብስኩት ፎቅ ላይ ከሰቀለ ሱቅ አለው ይባላል። ገደል የመሰለ እንደዛ አለ ታውቀን አላውቅም። አልቅሼ ስለተገኘሁኝ ከሁለቱ አንሼ እሷ ስትሰርበኝ አገማመቷማ የምደምቀር ነበር በፍቅሯ አፈዝዤ እኔ ግን ተነሳው ስድቧን ተመርኩዤ በዛ ጅል ቃላቷ በጣም ተናድጄ አረባ ሀገር ብዬ ወጣሁ ተሰድጄ ገባሁኝ መዲና ብዬ በግሬ በጄ። እናማ ዛሬ ላይ ላመሰግንሽ ነው፣ የድህነት ፍቅሬ አንችነሽ፣ ምክንያቴ ዛሬ ለመክበሬ። ከብር ያለሁ ብለህ ታስባለህ እንዴ ብለሽ ከጠየቅሽኝ፣ አሁ ከብር ያለሁ የሳኡድ አንድሪያል የአንድ ቀን ምሳሽ ነው። ደግሞ መቶሪያሉ የቡርሳሽ ንጉስ ነው። በጠቅላላ አባባል የወርደ ሞዜ ለአንቺ ሕይወትች ነው። አሁ ከብር ያለሁ ታዲያ፣ ከዚህ ሌላ ምን እፈልጋለሁ? ግን አስታውሰሽኛል፣ የአደህዋ አፍቃሪ ሽቁም አጫሙ ጀማል ግን በዳይ ስለሆንሽ ተረሽኝ ይሆናል። በዳይ ይረሳል። ቀን ቀን ወልዶ ቀን ሲጨልም ቀን ሲተካ አይረሳም ተበዳይ ለካ። በነገራችን ላይ ያንን ሹፌረሽን ባስታወስኩት ቁጥር በቀል ይሰማኛል። ወደ አገር ግባና ሁለት ባጃጅ ገዝተህ አንዲቱን ረፋድ አንዲቱን ከሰዓት ጋልባቸው፣ ጋልባቸው፣ ንዳቸው ይለኛል። ነገር ግን ይብራብኝ ምን ያደርግልኛል? እንዴት በዚህ ሰዓት ሰው ባጃጅ እመኛል? ምኞቴን አልተውም። አላገኝም ብዬ ባጃጅ አልመኝም። ኦባማን ዘልዬ እወዳቸዋለሁ። ሰላም ቤተሰቦች ፊስናችሁ